እስከ መቼ ነው የኦርቶዶክስ ተዋሕዶ ልጆች የሚቀደሉት? ገዳዮች፣ መንግስት፣ የጸጥታ አካላት ለምደ አታስቆሙት? ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር ቅድስት ቤተ ክርስቲያንን ለመጠበቅ ተዘጋጅቷል ። ጸሎታቸው መልስ የምንከፍላቸው ጥይት ሆኖ መገኘቱ በጣም ይከብዳል። አንተ በዚህ ሰዓት የሚያስጨንቀ የቲክታክ አዋርድ ነው አይደለ? ማን ያሸንፋል ብለህ ትጨነቃለህ አይደለ? ስንት ኦርቶዶክስ ያን ግን በአርሲ ከነ መስቀላቸው ደምተው አንገታቸው ተቀልቶ በየርሻ ስር ወርቀዋል። ሰላም እንደና ለምንድን ነው የማታደርጉት? አሁን ማርኩ እስቲ መጀመሪያችን እናገርበት። ተዋናይ ዳዊት አባተ እባላለሁ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነው። ተዋናይት ማርታ ጌታቸው እባላለሁ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይ ሰለሞን ሙሄ ነኝ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተክርስቲያን ለመጠበቅ ተዘጋጅቻለሁ ከውስጥና ከውጭ በተቀናጀ ደባ ቤተ ክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለምንም ጣልቃ ገብነት በራሷ ዶግማና ቅኖና እየተመራች ክብሯ ከፍ እንዳለ በትናንት ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖደስን ውሳኔም አከብራለሁ። እኛም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተ ክርስቲያናችንን እንጠብቅ። የቀደሙ አባቶችንና እናቶቼን መንገድ በጽናት እከተላለሁ። አምላካችን በደላችንን ይቅር ብሎ በንስሓ እንዲቀበለን ዘውትር በጸሎት እተጋለሁ። ሁላችንም ጥቁር ለብሰን ስለ ሃይማኖታችን እናልቅስ። ሀገርን ከዘመን ዘመን ያሻገረች ቤተ ክርስቲያን ክብሯንና ልዕልናዋን መንግሥት እንዲጠብቅልን ይጠይቃሉ። በጣም ደስ የሚል ነበር። እንግዲህ በሆነ ሰዓት ላይ እንደዚህ ድምጻቸውን እያሰሙ ነበር የተለያዩ አርቲስቶች ወጥቶ ከዚህም በላይ እንግዲህ ሲሰማ ነበር እና አሁን ላይ የሁላ ሰው ሞቶ ለምን ዝም እንደተባለ አላውቅም። ሁለት ሳምንት በሚያሞላ ጊዜ ውስጥ ከሀምሳ ሰው በላይ አጥተናል። ከመቶ በላይ ሰው እንግዲህ ታፍኖ ነው የሚገኘ። አሁኑ ባካቸው ለምን አንገት ላይ ያለውን ማተባቸው እዚህ ጋር እኮ ቀን በቀን ቤተክርስቲያን ሄዶ ለራት ጸሎት በማድረግ አይደለም ኦርቶዶክስነት የሚገለጸው። እዚህ ጋር እኮ ለዓለምና ለሀገር ሰላም ለእኛ ሲሉ በከመን ታተረን ሳይሉ ራቤን ጠመኝ ሳይሉ እኮ ማለት ነው ጸሎትን የሚያደርጉልን አባቶች ነው እየተገደሉ ያሉት። ኦርቶዶክስነታችን ምን ላይ ነው? የ2017 አይበቃም 2018 ላይ ምን እንደዚህ ነገር መደገም አለበት? እዚህ ጋር ሁላችንም ኦርቶዶክስ የሆኑን በሙሉ አንገታችን ላይ ማተብ የሆኑን በሙሉ ሁላችንም ገብተን ላይክ ሼር በማድረግ ድምጽ በመሆን ለሚገቡ አካል በማድረስ ወይ ለህግ አካል በማድረስ እነዚህ ይሄንን አስጸያፊ ድርጊት ለፈጸሙ ሰዎች ላይ እርምጃ እንዲወሰድ እንፈልጋለን። ሰሞኑን ባርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት። በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? አይበቃም! አይበቃም! እስከ መቼ ገዳዮች፣ የትኛውም እምነት የትኛውም ሃይማኖት ተከታዮች ሁኑ ሰው መግደል በእናንተ እምነትና በእናንተ ሃይማኖት ውስጥ ያጸድቃል ያጸድቃችኋል መንግስት የጸጥታ አካላት የህግ ሰዎች ለምንድነው የማታስቆሙት ቺ ተዋህዶ ቤተክርስቲያን ምን ስላጠፋች ምን አደረገች ኢትዮጵያ እንደ ሀገር ሀገሯን እንድትቀጥል ስለ ፍቅር ስለ ሰላም ስለ አንድነት ከመስበክ ውጪ ምን አድርጋ ምን አጥፍታ አባቶች ለምንድነው ዝም የምትሉት ለምንድን ነው ድምፅ የማትሆኑት? ቤተ ክርስቲያን ተነካች፣ ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተ ክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድን ነው ዝም የምትሉት? ለምንድን ነው ለሚመለከተው አካል አቤትም ማትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናቸው ያላችሁት? ለምንድነው ድምፅ ማትሆኑት? ለምንድነው ዝም የምትሉት? ይህ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምፁን የመንግስት አካላት ጋር እንዲደርስ ውጡና ድምፁን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። ፍትህ ማን ነው የሚሰጠን? ፍትህን የት ሄደን እንጠይቅ? ኦርቶዶክስ ተዋህዶ መሆን ኃጢአት የሆነበት ዘመን ላይ ደረስም? ሁሉም እየተነሳ ግደሏቸው ማለት ጀመረ። አንተ በዚህ ሰዓት የሚያስጨንቀ የቲክታክ አዋርድ ነው ሄደለህ ማን ያሸንፋል ብለ ትጨነቃል፣ አይደለ ስንቱ? ኦርቶዶክሲያን ግን በአርሲ ከነመስቀላቸው ደምተው አንገታቸው ተቀልቶ በየርሻው ስር ወድቀዋል። እስቲ ለጊዜ እንኳን ቲክታክን ተውና ስለሞቱት ኦርቶዶክሲያን ስለታረዱት ማህተቦች እንኳን ስትል ቲክታክን አንሳና አንዴ ለመንግስት ጩ። አባቶች እንደሆነ ዝም ብሏል። ከአቅማቸው በላይ የሆነው ይሁን ወይስ ካድሪ ተሰግስጎበት ይሁን ዝም ብሏል። ኧረ እስከ መቼ ነው ኦርቶዶክሲያን በኢትዮጵያ ሁለተኛ ዜጋ ሆና ምትቀ እስከ መቼ ነው እኛ መታረድ የሚበቃን? እነዛ ገበሬዎች እነዛ ምስኪናቸው ከነመስቀላቸው በየቦታው እየታረዱ ሲጥል ማነው አቤት የሚለን? ማነውስ የሚያስጥለን? አረ በቃ በለን፣ አረ በቃ በለን። እግዚአብሔር አንተ በቲክቶክ ያበድክ፣ አንተ በቦት ያበድክ፣ እስቲ መለስ ስብልና እነዛን ኦርቶዶክሲያን እናስብ። ቢጨንቀን ቢጠበን፣ ሀገር ሰላም ብታጣ፣ በሽታ ቢወረን፣ ሀገራችን ላይ ጥፋቶች ቢፈጠሩ፣ እንዲሁም የተለያዩ ማዕቶች ቢመጡብን ከፈጣሪ በታች ሰላም የሚያወርዱልን እኚሁ የእምነት አባቶች ሆኖ ሳለ ለእነሱ ግን በምላሹ ሞትን እየሰጠናቸው ነው። ለጸሎታቸው መልስ የምንከፍላቸው ጥይት ሆኖ መገኘቱ በጣም ይከብዳል። በሰሞኑ የምንሰማቸው ነገሮች በጣም የሚከብዱና ለአይምሮ እንኳን በጣም የሚሰቀጥጡ ናቸው። ሀገር ብትቸገር ለሀገር የሚጸልዩ እንዲሁም ለወገናቸው ሰላምና ለወገናቸው አንድነት ፍቅርን የሚሰብኩ አባቶች በግፍ እየተገደሉ ነው። ለሀገራችን ዋርካና ጥላ የሚሆኑ የእምነት አባቶች ስለምንስ በየእምነት ቦታቸው ይገደላሉ? በሰሞኑ እየሰማ ነው ያለነው። በእምነት ቦታ ለሚገደሉ አባቶች ለምን ብለን ድምፅ ልንሆናቸው ይገባል። ይህን ጩኸት ለዓለም እንድናሰማ ለሁላችሁም ጥሪ እናቀርባለን። የእምነት ቦታ ላይ መንገድ የሚያሳዩ አባቶቻችን ከተገደሉብን ወዴት እንሄዳለን? ወጣቶችን ሰብስበውና አቅፈው ወደ እምነት ቦታ እንድንመለስ የሚያደርጉ አባቶች ስለሆኑ ድምፅ ልንሆናቸው ይገባል። ለእኛ ለልጆቻቸው በጾሙ በጸሌው እንዲሁም ተንበርክከው በለመኑ፣ ይሄ ነው ውለታቸው፣ ይሄ ነው ክፍያቸው፣ ለጸሎታቸው መልስ ጥይት ነው። ይህ ቪዲዮ ለብዙ ሰው እንዲደርስ ኮፒ ሊንክና ሼር በማድረግ እንድታግዙኝ ስል እጠይቃችኋለሁ። ፍትህ በእምነት ቦታ ለሚገደሉ እናት አባቶቻችን እህት ወንድሞቻችን፣ ጨቅላ ህጻናት። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ይህን ማህተብ ያደርግ ኦርቶዶክሳዊ፣ ይህን ቪዲዮ እንዳታሳልፍ በደንብ አርገ ሰማኝ። ይህን ቪዲዮ ለብዙ ኦርቶዶክሳውያን እንዲዳረስልኝ የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ። ሪፖስ ሼር፣ ላይክም እንዳይረሳ፣ ኮሜንት ላይ አዎ ራሳችንን እናስከብራለን እያላችሁ ኮሜንቱን አጠቅልቁልኝ። አርሲ ውስጥ በባለማተቦች ላይ እየተደረገ ያለው ግድያ ዛሬም ቀጥሏል። አምስት ባለማተቦችን አጥተናል። እስከ መቼ ዝም እንደሚባል ግራ ነው የሚያጋባው። እኔ ፍትህ ለማለት አልመጣሁም፣ ኦርቶዶክሳውያንን ላስጠነቀቀ ነው። አንደኛ ሲመቱን እንጠነክራለን እያልክ የምታላዝም ኦርቶዶክሳዊ እረፍ። ሲመቱህ፣ አንተ ሚስማር አይደለህ የምጠነክረው። ስንገደል እንበዛለን የሚለውን አባባልህን ቶ ስትቀነስ ታንሳለህ እንጂ በፍጹም አትጨምረም። ለአራት ዓመት ህፃን ልጅ የማይራራ አሪዮስ የሆነ ፍጡር ለአንተ በፍጹም ሊራራልህ አይችልም። ስለዚህ ቆፍጠን መረር በል ምክንያቱም እነሱ በመጡበት ልክ አንተም አስተናግዳቸው። ከዛ ውጭ ምንም መፍትሄ የለም። መፍትሄው በራስህ እጅ ላይ ነው ያለው። ባለማህተብ ራስህን አስከብር። እኔ እዚህ ሚዲያ ላይ እየመጣሁ እይዬ ማለት ሰልችቶኛል። እውነት ነው። ሁሉም ኦርቶዶክሳዊ ስሜቱን በብዙ አይነት መንገድ እየገለጸ ነው። ነገር ግን አሁን እየየ የምንልበት ሰዓት ሳይሆን አባቶችም እንደነገሩን ማን ይስማን ስላሉ፣ አሁን መፍትሄው እጅ ላይ እንዳለ ግልጽ ነው። ስለዚህ በመጡብህ ልክ ሂድባቸው። እንግዲህ በዚህ መንገድ አሁን በንጉዞች ድምጻቸውን እያሰሙ ይገኛሉ። የመንግስት አካላት ግን ጭራሽ ምንም የለም፣ ምንም አልተከናወነም። የሚነገር ነገር እንግዲህ መግለጫ እያወጡ ጭራሽ ከላለ ለማድረግ ለገዳዎች ከላ ለማድረግ የሚያደርጉ ጥረት እንግዲህ የተመለከተ ነው የምንገኘው። እሱ ብቻ ለም እንግዲህ ከሃይማኖት ውጭ የሚገኙ አንዳንዶች ሲቃሙ ያየ ነው የምንገኘ አንዳንዶች ደግሞ ይሄን ነገር ሲቃወሙ አንዳንዶች ይሄን ነገር ሲቃወሙ አንዳንዶች ደግሞ ጭራሽ በርቱ ጠንክሩ ብለው እንግዲህ ድምፃቱን አትሆኑ ብሎ ሲናገሩ የሰማ የምንገኘውና ከኦርቶዶክስ እምነት ውጭ ለሆናችሁ የሃይማኖት መሪዎች ነው ይሄ ቪዲዮ። ለሙስሊሞች፣ ለፕሮቴስታንቶች፣ ካቶሊኮች፣ ኦንሊ ጁስስ፣ ጅሆቫ፣ ለሁላችሁም ድምፃችሁን የምታሰሙበት ጊዜ አሁን ነው። ተነስታችሁ የተፈጠረ ያለውን ነገር አውግዙ። ማንም በእምነቱ ስም ሊሞት አይገባውም በሉ አርሲ በሚገኙ ኦርቶዶክስ እምነት ተከታዮች ላይ እየደረሰ ያለውን ነገር ሰምታቸዋል እንዳልሰማ እንዳታልፉ። የምትከተሉት አምላክ ጥቃትን የሚቃወም ከሆነ ተነስታችሁ ለሚከተሏችሁ ምዕመናኖች ይሄንን ድምፃችሁን ከፍ አድርጋችሁ አውግዙ። በዘር አልበቃ ብሏቸው በሃይማኖት ደግሞ ሊከፋፍሉን ቆርጠው ተነስተዋል፣ እንንቃባቸው። አንዳንድ አገልጋዮች ደግሞ ድሮ ምን ሰርቼ ነው አባቶቻችን ምን ሰርተው ነው ይሄ የደረሰብን በሉ ብለዋል። እነሱን በማውገዝ ደግሞ ጥቃቱን እንቃውም። ይህ ሰው የኔን ሃይማኖት አይወክልም በሉ። የሚወክላችሁን ደግሞ ከፍ አድርጋችሁ ድምፃችሁን ተናገሩ። ፍትህ ለአርሲ ጀስትስ ፎር አርሲ። እህታችን እግዚአብሔር ይስጥልን። በጣም ደስ የሚል ነው እና በነገራችን ላይ አንዳንድ ፕሮቴስታንቶች ካላችሁ፣ ሙስሊሞችም ካላችሁ የምትመለከቱ ለአርሲ ድምፅ መሆን ያለባችሁ ስትሆኑ ምትሆኑት ለኦርቶዶክሲያን ብቻ አይደለም በነገራችን ላይ ለሰው ዘር ነው የምትሆኑት። እነዚህ ሰዎች ሰው መሆናቸውን የረሱ ሰዎች ናቸው። ሰውን አመድ እስኪሆን እንደቆሎ ካቃጠሉ ከቆሉት ሰው ከሰውነት ተራ የወጡ ናቸው እና እነዚህ ሰዎች ማጥፋት የሚሉ ክርስትናው ነው እንጂ ኦርቶዶክስ ብቻ አይደለም። ባይዘው ኦርቶዶክስ አሁን ጴንጥ ለምን አይጠቀም የሚል ነገር ይነሳል። ጴንጥ የማይጠቀምበት አንድ ምክንያት አለ። ላይክ ደካማ ናቸው። ኦኬ ኦርቶዶክሱን መጀመሪያ እናጥፋ። ለሶስት ሺህ ዓመት ኦኬ የተደራጀ ኃይል ያለው አቅም ያለው ሲኖዶስ የሚባል ትልቅ ኃይል ያለው ሀገርን መምራት የሚችል አቅም ያለውን አካል ካጠፉ እንደ ጴንጤን በአንድ ቀን ደም ይጣጉና ያጠፋሉ። ይሄ አይከብዳቸውም ነው ሰዎች ማወራ እና ማናቸው ይሄን ያደርገው የሚገኙት ውሃ በይ አቶ መለስ ዜናዊ ተናግሯል በዋና ቻንስ አልተነበታል። እነ አይ ኤስ እነ አልሲስ የሚባሉ የእነሱ ቡድኖች አሉ አልሲ ውስጥ እነሱ የሚያውቋቸው ከነሱ ከነዛ የመጡ የነሱ ሳቢያ ያላቸው ቡድኖች አሉ። በሊቢያ ላይ ኦርቶዶክሲያንን የፈጁ ኦኬ ሀያ ሁለት ሃይማና ኦርቶዶክሳውያን የፈጁ በአንድ ቀን ያረዱ ደማቸውንም በቪዲዮ ቀርጸው ያሳዩ እነዚህ ሰዎች አሉ። አርሲ ውስጥ ኢትዮጵያ ውስጥ ነገር የሚገኘው ይሄ ነገር ባለሰዓት ወንሳ ላይ የኢትዮጵያ መንግስት አውጥቷል። አሁን የሚገኘው መንግስት ወንሳ ላይ በፋና ይዘገብ ይሰማል ነበር እና ከዛ በፊት ደግሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ይናገሩ ነበር አሉ ተገኝተዋል፣ ተይዘዋል፣ ይሄ ነገር ጠና ጥንቃቄ ይደረግ ብለው ተናግሮ ነበር እና እነዚህ ሰዎች የሚያጠቁት መጀመሪያ ኦርቶዶክስን ነው። ከዛ ወደ ጴንጤ ይመጣሉ። ከዛ ሙስሊም ራሱን ያጠቁታል፣ ራሱ ሙስሊሙን ያጠፋሉ እነዚህ ሰዎች ኦኬ በሰላም የሚኖረውን እንደ ነሐጂ ሙፍቲ ያለውን በሰላም ሰላም የሚወዱን ሙስሊም ያጠቃሉ። ይሄ ነገር መታወቅ አለበት ታለበት እነሱም ለዚህ ነበር ሲታገሉ እነ ሐጂ ሙፍቲ የሚያለፉትና፣ ስለዚህ ጴንጤዎችም ሆናችሁ ሙስሊሞችም ሆናችሁ መቃወም ያለባችሁ ለኛ ብቻ ብላችሁ ሳይሆን ለራሳችሁ ወጥ ብላችሁ ነው። ራሳችሁ ስለምሰጓቸው ነው እንግዲህ ወደ እናንተ ለእናንተም ስለማይቀር ነው። እነሱ ገዳዮች ናቸው። የሚገለካል ነው የሚፈልጉት፣ ሀገሪቷን አለሚቷን በጃር ነው እንግዲህ፣ ወይ በጦርነት ነው ወደ እስልምና መምጣት የሚፈልጉት። እናንተ ነው ሰላም የምትፈልጉት። አምኖበት ይምጣው ለኛ ሃይማኖት። ኦኬ አንድ ሰው ሙስሊም ከሆንክ ፈለገ ይማር ይመልከት፣ ከማረከው ይምጣ፣ ካልማረከው እዛ ባለበት ይሁን። ምንም አይጎልብኝም ብላችሁ የምታስቡ ተቃውሟቸው ፕሮቴስታንቶችም ክርስትና ነው ማንሳት የፈለጉት እንጂ ኦርቶዶክስን ባለማተም ብቻ ነው ማታይ የተፈለገው። ስለዚህ ይሄ ነገር ይታወላ ማፈልጋለሁ። የሚቃወሙም አሉ እንግዲህ ድምጻቱ ናቸው ብሎ የሚናገሩ ስላሉ መምህራችን ምዳቀው ነው ከያ ተናገረ ያለ ስሙ ደስቲ የቆሰለ ሰው ይሰደባሉ። አይ እንደዛ ስቃይ ላይ ያለ ይሰደባሉ፣ ተሳለቀበት ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ። ይዘውይ የግራውን በዴዎች አሉ አብያተ ክርስቲያናት ሲቃጠሉ ምእመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው። ራስህን አድን አንተ ክርስቶስ አይደለህ ሙት፣ የምታስነሳ ድውይ የምትፈውስ እስቲ የሚሉ ማለት ክርስቶስን ዓርብ ዕለት ያልሰደበዋል ለመሰላችሁ እኔ ከሁሉም ይገርሙኝ፣ መንገድ አላፊዎች ሰድበውታል። በዛ ጋ ሲያልፉ ሰድበውት ያልፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥተው ሄዱ። ስድብ ከማዋጣት ይጠብቃቸው። አሁን በዚህ በሚዲያ ዘመን አናጣራም እኮ። የሆነ ሰው አስር ሰው ከሰደበው ሰላሳ ሰው ይጨምርለታል። እሚያውቀውም እማያውቀውም የሆነ ስድብ ያዋጣል። እና ክርስቶስን ያልነቀፈው ያልሰደበው የለም። ጆሮው ስድብን ተቀብሏል። መቸንከር መቁሰል ብቻ እንዳይመስላችሁ፣ ህሊናው እኮ ቆስሏል። እመቤታችን ስታለቅስ ማየት ራሱ የጌታ ቁስል ነው፣ ታውቃላችሁ። ወዳጁ አልዓዛር በሞተ ጊዜ ወዳጁ አልዓዛር በሞተ ጊዜ የአልዓዛር እህቶች ሲያይቱ ሲያለቅሱ አይቶ ክርስቶስ አለቀሰ ይላል። እነማ ሲያለቅሱ አይቶ የአልዓዛር እህቶች ለቅሶ ካስለቀሰው እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ጌታችን እኮ ከሚስማር በላይ የወጉ ሀዘኖች አሉት፣ አርብለት ታውቃላችሁ የመ ቤታችን እምባራሱ ለቅሶን፣ ስድቡ ጥላቸው፣ ክህደቱ ሐዋርያቱ ጥለውት መሄዳቸው እና የወንበዴ በግራ ያለው ሰደበው። የቀኝ ወንበዴ ግን ምን አለ? አንተ እንደዚህ አይነት ፍርድ ላይ ያለ እግዚአብሔርን አትፈራ። እኛስ ስላደረግነው ነው የሚገባንን እንቀበላለን። ይህ ግን ምንም ክፋትን አላደረገም። ጓደኛውን መከረው። አንተ በእግዚአብሔር እጅ ተይዘ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው፣ ከዚህ በላይ የጥበብን መጀመሪያ ነገረው። እግዚአብሔርም ፍራ እንጂ አትፈራም ወይ ብሎ መከረው። አብረው ነው ኃጢአት የሰሩት። ይህ ንስሐ ገብቶ በመንግስት አስበኝ ብሎ ገነት ገባ። ያ ግን በቀረችው ዕድሜ እስከዛሬ ኃጢአት የነበረው የምግባር ችግር ነው፣ የክህደት ጨምሮበት የሃይማኖት ችግር አድርጎት ተኮነነ። አሁን ጓደኛሞች አላችሁ እዚህ መሃል ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን። አብረን ግን ንስሐ እንገባ። አብረን እንጠጣለን፣ አብረን እንሰክራለን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅልበናል ማለት እኳ እንችልም። ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። ይህ ወንበዴ ከጎኑ ያለውን አብሮት የተሰቀለውን ጓደኛውን እግዚአብሔርን ፍራ እንጂ ብሎ መከረው። አንድ ሁለት እኛ ስላደረግነው የሚገባንን እንቀበላለን አለ። ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል ሰርተናል አለ። ተአምኖ ኃጣው ማለት ኃጢአቱን አመነ። ሶስተኛ ተአምኖ ኃጣው ማለት ኃጢአቱን አመነ። ሶስተኛ ማንም ያልመሰከረው ምስክርነት ሰጠ። ከእኔ ጋር በሉ ይህ ግን አይሰማም ምንም ክፋትን አላደረገም። ማን ነው ክርስቶስ? ዓርብ ዕለት ክርስቶስን ምንም ክፋት አላደረገም ብሎ ይመሰክርለት ሰው አለ? ዓይናቸውን ያበራው ሰዎች ዓይኔን አበራው እንጂ ምን አጠፋ ብለዋል። አላም ሰላሳ ማን ነው? አስራ ሁለት ዓመት ደም ይፈሳት የነበረ ሴት ደሜን ቀጥ አረገው እንጂ ምን አረገ አላለች አላለች አንድ ሰው እኮ ሊመሰክራል መጣ። አይገርም ሰላሳ ስምንት ዓመት የተኛው ያ በሽተኛ አልጋህን ተሸክመ ሂድ ብሎ የክርስቶስ የፈወሰው ታሞ የተነሳ እግዚአብሔር ረሳ። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው፣ አንድ ሰው እየመጣ ነው ሲመታው፣ ለምን ትመታኛለህ አለ ክርስቶስ። ለምን ትመታኛለህ አለ። እንዴ ክርስቶስ ያሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው ሰላሳ ስምንት ዓመት ከተኛበት አልጋ ያዳነው ሰው ነበረ። እቃ የጠፋብን እንኳን አንመስልም። እቃ እንኳን ሰው የሞተብን እቃ የጣልን እንኳን አይመስለንም። እንደገና ስለ ጦርነቶች እናወራለን። አሁንም አሁንም ሰባት ልጆች ለቀበሩ እናቶች ኃላፊነት አንወስድም። ሰባት ልጆች ሰባት ወንዶች ልጆች ለቀበሩ እናቶች፣ አሁንም ወገባቸው ላይ ገመድ ያሰሩ እናቶች ሰንሰለት ያሰሩ እናቶች፣ አሁንም ሰባት ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ እያዩ የሚያለቅሱ እናቶች። ማንም ማንም እነሱን የሚያጽናናቸው ማንም ይደርስላቸው። ለዚህ እንኳን አናፍረው። ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ፣ እኛ ግን እስካሁን ድረስ እርቅ አላደለም። እስሀ አልገባንበትም። መሆን የነበረበትም እንደሆነ ታውቃላችሁ፣ እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀ ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን ቢያንስ ለአንድ ቀን ግን ያን አላደረግም በእቱም የሚያሳዝነው ይሄ ለዚህ ንስሓ ማለት ምንም የጠፋብን አሁን ብዙ ጊዜ እምለው ነገር አለ በመረጃ እንደምታውቁት በሚሊየን ደረጃ ሰዎች ሞተውብናል በዚህም በዚህም አሁን ድንበር ምናምን አይደለም እምላችሁ ኢትዮጵያውያን ሆኑ ሰዎች በሚሊየን የሚቆጠሩ ሰዎች በጦርነት ሞተዋል በእኛ የሞቱ እኛ የገደልናቸው በአንድም በሌላ መንገድ በቀጥታ የተኮስላ እንሆን እንችላለን አክቲቪስት ሆነን የገደልናቸው፣ እየጻፍን የገደልናቸው፣ ጦር ሜዳ ድረስ ሂደን እንዲህ ቢሆን እንዲያ ቢሆን ብለን የገደልናቸው፣ ጦርነቱን ደግፈን የገደልናቸው፣ በሀሳብ የታባቱ ሰራለት እንዲህ በለው እያልን የገደልናቸው፣ እንደ ህዝብ የሠራናቸው ኃጢአቶች አሉ። ልክ አሁን ጦርነቱ ላይ ሲሆን እንደ ህዝብ ወጥተን ኃጢአቱን ሰርተን፣ ግን ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ፣ እኛ ግን እስካሁን ድረስ እርቅ አላደረግም ሳህል ገባ አሁን የነበረበት እንደሆነ ታውቃላችሁ። እንደ ሕዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀ ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን፣ ቢያንስ ለአንድ ቀን። የምስኪን ነፍስ በየቀየው እንደ ኩሬ ይንሳፈፋል። ስንቱ ተስፋን የሰነቀ መንፈቅ ዕድሜ ሳይኖር ያልፋል። ለሰርግ ቀን የጠከሉትን ሦስለው አልበቀልም። እንኳን ወልዶ መሳም ቀርቶ ወጥቶ መግባት አልቀለለም። ቀኔ ደርሶ ከሰው እኩል በድኔን ዶዘር እስኪያነሳው ይሄንን ቃል እንዳትረሳው። ጮኸት ብቻ ነጋ ጠባ፣ ዋይታ ብቻ መሸም ነጋም፣ መኖር ፍጹም አያጓጓም። በየቦታው እየሰማን በየጓዳው እየሰማን የሲቃ ድምፅ ሲያስገመግም ምንም ተስፋ በሌለበት ተስፋ ማድረግ አልፈልግም። እዘኝ አታልቅሺ በድኔም ከሞት ላታስነሹ ቢሆንም ግን ይህን ቃሌን እንዳትረሹ። ሳልደነቅፍ ሳልሸራርፍ አንድም ፊደል ሳልሳሳት ያሰብኩትን ሳልናገር አፈር ልቤን እንዳይቀምሳት። ታሪክ ልሜን ገላ ጨርቄን ጉድጓድ ባፉ ሳይቀበል አንዴ ብቻ ይሄልም እኔን ውሃ ባያጠጡት ህመም ቁስሌን ባያክሙት፣ እንደምንም አንዴ ብቻ ወድሻለሁ ብዬ ልሙት። ወድሻለሁ ወድሻለሁ ዌስ ዊዳችን የሚ ነበር። አሁን ማለት የምፈልገው ወገን ቢኖር ሁላችሁም ወጣሽ ድምፅ ሁኑ። ፕሊዝ ፕሊዝ ብቻ አልታገም፣ ድምፅ ሁኗቸው። ሰው ነው የሞተ የሚገኘው። ቢያንስ ባለማታባቸው ብቻ ሳይሆን ሰው ነው የሞተ የሚገኘው። ዛሬ ወደኛ እንዲመጣ እንጠብቅ። ክርስቲያን ክርስትና እኮ አንድ ስጋ አንድ አካል እኮ ነው። እኛ ክርስቶስ ራስ ነው፣ እኛ አካሎች ነን። ክርስቶስ ይሄ ራስ እንደሆነ፣ እኛ ደግሞ አካሎች ነን። ቤተክርስቲያን የተባልነው እኛ አካል እግር ሲቆረጥ እንደሆነ እጅ ማያምመው ጣት ሲቆረጥ እንዴት ሁለተኛ እጅ ያሞ ይሰማዋል እኮ። እና የአርሲ ክርስቲያኖች ሞት ይሰማችሁ፣ ህመማቸው ይሰማችሁ ማለት ፈልጋለሁ። ሁላችሁም ላይክ እና ሼር ያደርጋችሁ ለብዙ ለብዙዎች ደርሱልኝ። በቀጣይ ወደ እንመለሳለን። እግዚአብሔር አምላካችን ሀገራችን ይጠብቅልን፣ ተባረው ሃይማኖታችንን ሰላም ያደርግልን፣ ቸርቀውልን።